ደሁም የሌላ ምነት ተከተዩ ወገኖች ሰላም ብያለን። ሰላሞች ብዙትትረችበር አህለ ሳ ላ እንኳ ወደ ቻነሌ በሰላም መጣችሁ። አዲሶችም ሳብስክራይብ ለማድረግ ቤተሰብ ሆኖ አበረታቱ። ነበሮችም ደግሞ እንኳን መጣችሁ። ላይክ ሽር እያረጋችሁ ዳውን ጀምሩ። ላይክ እያረጋችሁ እና ዛሬ የመጣሁት ማለትነው እናላይ ማለት ነው በሪያድ ከተማ ስራተበረ ለረጅም ጊዜ በመቀመዷ ልጇን ጥላ ራሷን ሰቅላ ሞተች ማለት ነው። እህቶች፣ ያኔ ፈተና ሊበዛ ይችላል። በስደት ስንኖር ሁሉም ነገር አልጋ በአልጋ ላይ ሆነልና ነው ይችላል። ነገር ግን ደግሞ ከእንደዚህ አይነት ስሜት ለመውጣት ወደ አላህ መቃረብ ሶላታችንን መስገድ እና እንዲሁም ደግሞ ዱዓችንን ማብዛት አለብን። እነዚህ ክር ማብዛት አለብን ማለት ነው። የማያልፍ ቀንና የማይነጋ ሌሊት የለም። ሁሉም ነገር ለጊዜው ጨለማ መስሉ የሚያደርጉ ነገሮች መስለው የሚታዩ ነገሮች፣ ነገ ሌላ ቀናቸው ያልፋሉ። የዛሬ ጭንቀት ነገ አይቀጥልም። ነገ ሌላ ቀን ነው፣ ነገ የተሻለ ቀን ይኖራል ማለት ነው። አላህ ሱብሐነሁ ወተዓላ የሰጣትን ነፍስ እሱ ሰዳት እንጂ እኛ ልናጠፋት አይገባም ማለት ነው። እናቶች በተቻላቸው አቅም ስራ ምታጡ ወይ ምንም ነገር ሊያናዳችሁም ደግሞ ሊያበሳጫችሁ ይችላል። ተስፋ ሊያስቆርጣችሁ ይችላል። ነገር ግን ነብሳችሁን በራሳችሁ እንድታጠፉ አታድርጉ ማለት ነው። ክርስቲያኖችን በጾሎታችሁ በምታምኑት ነገር ወደ ጸሎት፣ ሙስሊሞችም ደግሞ ዱአ ሶላታችሁን አብዙ፣ ዱአ አድርጉ፣ ዚክሮችን አብዙ ማለት ነው እና ሸይጧን ብዙ ነገሮችን ለማድረግ ዝግጁ ነው እና ራሳችንን ለማጥፋት በስደት ስንኖር አሁን እቺ ኦሬዲ የሞተችው ሴት እንግዲህ ልጅ አላት። ምን ጥቅምና ህጻን ልጅ አላት። ታዲያ የእሷን እጅ ሚሻ ማለት ነው፣ እሷ እንድታሳድገው የሚፈልግ ገና ራሱን ያልቻለ ህጻን ልጅ አላት። እና የልጅና እናት ቢያንስ እንዲ የራሷን እንኳ ደስታ ትታ ለልጇ ልትኖር ይገባ ነበረ ማለት ነው። ነገ ልጅ ይፈልገኛ ማለት ነበረበት። እንግዲህ አባባ አለም የወስዷል ውስጧ ምን ሆና እንደሆነ የተጎዳችበት ምክንያት እንግዲህ ስራን ብቻ ላይሆን የሚችለን ግን እየተባለ ያለው ስራ ለረጅም ጊዜ ስራ ፈተታ ዘዴ ስለተቀመጠች በዛ ምክንያት ነው ራሷን ሰቅላ ያጠፋችው እያሉ ነው። ቢሆንም ግን ራስን ማጥፋት መፍትሄ አይሆንም። ይቺ የዱንያቱን ጭንቀት መቋቋም አቅቷት ከዛ እራስን ማጥፋት፣ በዛኛው ሀገር ደግሞ ምን እንደሚጠብቅ ምንም የምናውቀው ነገር የለም። እዚች ዱንያ ላይ ትንፋሽ መተንፈስ አትጠገብም ማለት ነው እዛ ምን እንደሚጠብቀና የምናውቀው ነገር የለንም አላህ ስብሃነወተዓላ ያዘዘለት እና በዚች በዱንያቱ ላይ ኸይር ስራ ያሰራ እዛ ሂሳብ ቦታ ነው እዚች ነፍስ የስራ ቦታች ና አዱንያቱ ብቻ ናት ዚች በዚች አለም ስንኖር ነው ኸይር ስራ ምሰርተ ነው በዛኛው ሀገር ሂሳብ የሚሰጠን ና የዛኛውን የዚችን የዱንያቱን ፈተና መቋቋም አቅቶን ራሳችንን ብናጠፋ ማሰብ ያለብን በዛኛው ሀገር ምን እንደሚጠብቀን ማሰብ አለብን ማለት ነው። ሲራጥ አለ። ብዙ ፈተናዎች አሉ፣ ብዙ ጥያቄዎች አሉ። አላህ ሱብሃነሁ ወተዓላ ከቀብር ከቀብር ከቀብር ፈተና ይጠብቀን፣ ከሲራጥ እና እህቶችዬ ምንም ቢቸግራቸው፣ ምንም ብትሆኑ ራሳችሁን ለማጥፋት አትሞክሩ። አሁን መግቢያ ላይ እንደያዩት ቪዲዮውን እነዛ ልትገለኝ ነው ድረሱልኝ፣ አቡዛቤ ያላችሁ ድረሱ ልኝ እያለኝ እያለቀሰች ነው ማለት ነው። እና ደግሞ ጠለብ የምትሰሩ እህቶች ማለት ነው ተረጋጉ። ተረጋግታችሁ ከማልቀስም ከሆነ እልህ ከማጋባት እናንተ ራሳችሁን ነጻ የምታወጡበትን ነገር ሳቀሳቅብላችሁ ሸውዳችሁ ራሳችሁን ነጻ የምታወጡበትን ነገር ነው መፈለግ ያለባችሁ። አልሐምዱሊላህ አሁን ላይ ሶሻል ሚዲያ ሁሉም ነገር ተስፋፍቷል። ስልክ ደውላችሁ እንኳን ድረሱልኝ የምትሉት ሰው ባይኖራችሁ ስልክ ይዛ ነው እንግዲህ ስልክ ቢኖራን ነው አሁን ሶሻል ሚዲያ ያንን ቪዲዮ የለቀቀችው ማለት ነውና፣ ስልክ ደውላችሁ እንኳን ድረሱልኝ የምትሉት አካል ባይኖራችሁ ሶሻል ሚዲያው በአሁኑ ሰዓት አልሐምዱሊላህ ነገሮች ሁሉ ተመቻችተዋል ማለት ነው። በሶሻል ሚዲያ መናገርም ትችላላችሁ፣ ከዛ ለሚመለከተው አካል ይደርስላችኋል። እራሳችሁን ማዲያን ትችላላችሁ ማለት ነው። የባለፈው እንደዚሁ ቪዲዮ ላይ ለቅቀላችሁ አለ። ከታች ቪዲዮ ማየት ትችላላችሁ፣ ያላያችሁ ልጆች ማለት ነው። መዳሜ በስልክ ገመድ ደበደበችኝ እያለች ማለት ነው። ማለት በነገራችን ላይ ስራ ስትሰሩ ማለት ነው፣ ከስራችሁት ምንም ወደዱ ብትሉ አረቦች ጥሩ ነገሮች ሊያወሯቸው ይችላሉ፣ ኢንቴሊጀንስ ሊሏችሁ ይችላሉ። ግን በፍጹም አረቦችን በአታምኗቸው ጥሩ ነው ማለት ነው። ምክንያቱም ዛሬ ጥሩ ብትሆኑላቸው ነገ ሌላ ናቸው እነሱ። በእርግጥ አረቦች ክፉ ናቸው እያልኩ አይደለም። አልሐምዱሊላህ ስንት አመት እንግዲህ በሰላም ወጥቼ በሰላም ገብቼ በሰላም ደሞዜን ተከፍዬ እየኖርኩባል ነው። ሳኡዲ አረቢያ ለአማራት አልችልም ማለት ነው። እና ምርጥ ሀገር ናት፣ የሰላም ሀገር ደስ የምትልና የነጻነት ሀገር ናት ሳኡዲ አረቢያ። ነገር ግን ቢሆንም አረቦች ውድናም ብላችሁ ማሰብ ከንቱነት ነው ማለት ነው። ዛሬ ጥሩ ነገር ብትሰሩ አንድ ሴት ቢያውባችሁ፣ ጥሩ ነገራችሁ ውሃ አይታያቸውም። አረቦች እንደዚህ ናቸው። አረቦች ሲወዷችሁ፣ አሁን ለምሳሌ እኛ ሀብቶች ከወደር ናችሁ እንድታርፉ ጥቅም ነገር እንድታገኙ ነው የምንፈልገው፣ አበሻ ሲወዳችሁ ማለት ነው። አረብ ሲወዳችሁ ደግሞ ፍግም ብላችሁ ስራቸው እንዲሰሩላቸው ነው እንደሚፈልጉት። የእናንተ እረፍት ለደቂቃ ራሱ አይናቸውን ይቆረጥማቸዋል። እንዲታርፉ አይፈልጉም። እንቅልፍ እንዲተኙ አይፈልጉም። የፈለጉን አምሸ የራሳቸውን ደስታ የሚያስቡ ናቸው አብዛኞቹ ማለት ነው። አላህ ያዘነላቸው ብቻ ናቸው ለሰራተኛ የሚያዝኑት ማለት ነው እንጂ ሰራተኛ ልክ እንደገዙ ነው የሚያስቡት። የሚያስቡት ብራቸውና ብራቸው ነው እንጂ የእናንተ ልፋትም ሆነ የእናንተ ድካም ምንም አይሰማቸውም፣ ምንም አይመስላቸውም። ስለዚህ አረብ ይወደኛል ብላችሁ አረቦች ጋር ቀልድ የምታበዙ እህቶች ማለት ነው ለተጠናቀቁ ይገባል ከንግግሯ እንደተረዳሁት አሁን አረቦቹ ጋር የምትቀለድ እና እንዴናት የነበረ ምናያት አውዲያን ነበረ አብሬ ብዙ ነገር አሳልፍ እያለች ነው ማለት ነው፣ እንደተረዳኋት ልጅቷን አሁን የባለፈው ቪዲዮ እንደተረዳኋት ነው። ምንድን ነው አረቦቹ ጋር የምትቀለድ እና የምትሳቅ የምትጫወት እንደዛ አረቦችን እንደዛ ማድረግ በራሳችሁ ላይ እየፈረዳችሁ መሆኑን አዋቁ ማለት ነው። አረቦችን ስራ ሲያዟችሁ ስራችሁን በስነስርዓት ከመስራቶች እነሱ ጋራ በስ እንዲህ ነገር ሲናገሩ አንዴ ብቻ ፈገግታ አሳዩዋቸው። ምክንያቱም ፊታችሁን ጨፍጋችሁ ሲያዋችሁ ሊጠዋችሁና እልህ ሊገቡባችሁ ስለሚችሉ አንዴ ብቻ ለሚናገሩ ነገር ፈገግ ብላችሁ ስራችሁን ብቻ በጽድያስ ያሰራችሁ። አረቦች ክብር አላቸው፣ ያከብሯቸዋል። ነገር ግን አረቦች ጋራ ወሬ የምታበዙ ከሆነ ያለፈ ህይወታችሁን ለነሱ ልክ እንደ ዘመድ አድርጋችሁ ያለፈ ህይወታችሁን የምታወሩ ከሆነ ያላችሁን ላይፍ ደግሞ የምታወሩ ከሆነ በራሳችሁ ላይ እየፈረጃችሁ መሆኑን እወቁ ማለት ነው። እና አረቦች ጋር ወሬ አያስፈልግም ከስራችሁ ውጭ ማለት ነው። ስራችሁን ስሩ በስ አንድ ነገር ሲናገሯችሁ እሺ ለማለት ያው ዝቅ ብሎ የሰራ ነገር ከፍ ይላል እንደሚባለው፣ አንድ ነገር ብቻ ሲናገሯችሁ ፈገግ ብላችሁ ጠይቁ። ስራችሁን በስነ ስርዓት ጽድቅ አድርጋችሁ ከሰራችሁ ሌላ አረብ ጋር መቃለድም ሆኖ ማውራትም ሆነ ሚስጥር ማውራትም ሆነ በፍጹም አስፈላጊ አይደለም። ምክንያቱም ነገ እናንተን ማለት ነው ካወቁ በኋላ ማንነታችሁን እና እንደዚህ ካወቁ በኋላ እናንተን እንደ ንቀት ነው የሚዋችሁ ማለት ነው፣ አያከብሯችሁም። ግን ማንነታችሁ ውስጣችሁን ካላሳያችኋቸውና ካላወቋችሁ ትከበራላችሁ ማንነታችሁን እስከሚያውቁ ድረስ ማለት ነው። ግን አንዳንድ ሴቶች አላችሁ ተወደርን ብለን ያሳለፋችሁትን ሕይወት ዘርግፍ አድርጋችሁ ለአረቦች የምትናገሩ እኛ ሀበሻ እንደዚህ ነ እንደዚህ ነ እያላችሁ የምታወሩ ማለት ነው። ያ ስህተት ነው። ለእናንተ አደጋ ላይ ነው የምትወርቁት ማለት ነው እና እዚህ ላይ ቪዲዮ ላይ ደግሞ አስቀምጥላችኋለሁ የሆነ ባንግላዴሽ ስም ትመስለኛለ። እንግዲህ አባላ የሆነችውን ቪዲዮ ላስቀምጥ

እንግዲህ እንደያየቻው በቪዲዮ ላይ አይኗ እየቀበዘ ነበር፣ ወዲያ ወዲህ እያየ ነበር። እሱ ግን እየቀረጸ አልነበረም ማለት ነው። አረቦች እንደዚህ ናቸው። እኛ ሐበሾች ብንሆን ለምሳሌ በእርግጥ ሐበሾች አረቦች ይሻላሉ፣ ሁለት እጅ ማለት ነው። በነገራችን ላይ አዛኝም ናቸው፣ ክፉዎች አይደለም። ግን እየቀረጸ ነው ያለው፣ እሷ ግን ወዲያው ወዲህ አይኗ እየተንከራተተ ነው ማለት ነው። እሱ ግን ለቲክቶክ በቲክቶክ ለቋል፣ ነው ይችን እንግዲህ ማለት ነው እና የሆነችው ምግብ የአስራ ስራ በዝቶባት ነው ያልተመቸን ነገር ኖረው እንጂ ልሰራ ነው የመጣችው። ስለዚህ ሱብሓናላህ እሱ ግን እየቀረጸ አልነበረ ማለት ነው። እሷ ግን እናቴ ደወልልኝ፣ እናቴ ማናገር እፈልጋለሁ ሀገሬ ደወልልኝ እያለ ነበረ። እንደዚህ ስትዋከክ የነበረው ማለት ነው እና ውዴቶቼ፣ ማለት ነው ጠለብም ያላችሁ፣ በጠለብ የመጣችሁ አዲስ የመጣችሁ መሆነ ነባሮቹ እንደምንብላችሁ ስልክ ካገኛችሁ ሶሻል ሚዲያው ራሱ ተጽዕኖ ይፈጥርላችኋል ማለት ነው። እንዲሁም በስልክ እንኳ በመስመር ደወላችሁ ሀሳባችሁን መግለጽም ሆነ ሀሳባችሁን ችግራችሁን መንገር የማትችሉበት ሁኔታ ላይ ቢሆን ለእንዴ የምችም ያኔ ስልካችሁን እስከነቀጧችሁ ድረስ በሶሻል ሚዲያ በሶሻል ሚዲያ ተጽዕኖ ይፈጥርላችኋል ማለት ነው። በአሁኑ ሰዓት አልሐምዱሊላህ ሁሉም ነገር ሶሻል ሚዲያ ላይ መፍትሄ፣ ሁሉም ነገር ያለው በሶሻል ሚዲያ ስለሆነ ማለት ነው። እና ወጥቶ ከመቅረት አላህ ይጠብቀን። ሁላችሁም አላህ ሱብሐነሁ ወተዓላ ሀሳባችሁን አሳክቶ ለሀገራችሁ ያብቃችሁ። በሌላ ቪዲዮ ውስጥ እንገናኝ። ሰላማችሁን ይበድር ተረፈው ያለኝ ሰላም አለይኩም ወራህመቱላሂ